ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ተብሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃ ይዤላችሁ መጣለሁ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ በጎጃም ውስጥ ማለት ነው። በጣም ያሳዝናል ማለት ነው። እቺ የምታዩት ሚስት እንግዲህ፣ እዚህ ጋር እያሳየች ነው የሚገኘው ባሏን ማለት ነው፣ የልጇን አባት በቅናት ተነሳስታ እንግዲህ ቆራርጣ ህይወቱን ነጥቀዋለች። በጣም ያሳዝናል። በመጥረቢያ ማለት ነው። መጥረቢያውንም እያሳየች ነው። እስኪ መረጃውን አብረን እንስማ። እጅግ በጣም አስደንጋጭ ወደ ሆነው ዜና ስንመለስ ደግሞ አንዲት ሴት የገዛ ባሏን በመጥረቢያ ቆራርጣ የመግደሏ ነገር እጅግ በጣም አስደንጋጭ ሆኗል። ወንጀሉ የተፈጸመው በምስራቅ ጎጃም ዞን አስተዳደር በደብረ ኤልያስ ወረዳ አንድ ቀበሌ ውስጥ ነው። ጥቅምት 11 ቀን 2018 ዓ ምት አጥቢያ ላይ አጋር የልጇ አባቷን አቶ ሞኜ አንተነህን በምሳር ቆራርጣ በመግደል መኖሪያ ቤታቸው ውስጥ አስክሬኑን አውላ ስለማሳደሯን የተሰማው ጥቅምት 12 ቀን 2018 ዓ ምት የሟች አቶ ሞኜ አንተነህ አስክሬን ማምለኪያ ቤት መቶ ሜትር አካባቢ አውጥታ የጣለች ሲሆን የአካባቢው ማህበረሰብም ለፖሊስ ጥቆማ ይሰጣል። ይህንን አይቶ ተመልክቶ ማለት ነው። ፖሊስ ቦታው ላይ በመገኘትም ባደረገው ምርመራና ክትትል ሟች አቶ ሞኛ አንተነህ መኖሪያ ቤታቸው ውስጥ እንደተገደሉ ፍንጭ ማግኘቱን አስታውቋል። ፖሊስ የሟች ባለቤትን በቁጥጥር ስር አውሎ ባደረገው ምርመራ ማጣራት ወይዘሮ የዝና ዋጋው የአንድ ልጆቿን አባት አቶ ሞኛ አንተነህን በቅናት መንፈስ እንደገደለችው ቃሏን ለፖሊስ ሰጥታለች። ፖሊስም ምርመራውን በማጠናከር ግለሰቧ ተገቢውን ቅጣት እንድታገኝ እየሰራ እንደሆነ የወረዳው ጽህፈት ቤት አስታውቋል። እንግዲህ እንደሰማችሁት በጣም በሚያሳዝን ሁኔታ እንግዲህ ምናክል ኢትዮጵያን፣ እንደተጨካከን ምናክል ጨካኞች እንደሆን እዚህ ጋር ማየት አለባችሁ። የገዛ ባሏን በቅናት ከጎረቤት ውሽማ የያዘብኝ በማለት በውሽማ የተነሳ ቀንታ፣ እውነት ውሸት ማይታወቅ ነገር እንግዲህ፣ ስትጠየቅም የተናገረችው ለፖሊስ የሚሰጠችው ምንድን ነው? ቀንቼ ነው፣ ሌላ ሴት አለች ጎረቤት የሚወዳትና እኔን ጥሎ ከእሷ ጋር እንትን ይላል። በዛ በቅናት የተነሳ ነው ይሄንን ያደረግኩት ብላለች። እሱንም በመጥረቢያ ነው መጥረቢያውም እና እዚህ ጋ ቁጭ ብላ የምታሳየው በእጁ ያዘችው መጥረቢያ ነው ማለት ነው። ደሞ ምናምንም ስለሚታይ እንግዲህ ያው ሕጉ ስለማይፈቅድ ነው እንደዚህ ሰው ወራ ያደረግኩት። በጣም ያሳዝናል ማለት ነው። የእውነት ሂዳ እስከ ቦታው እስካደረገችበት ድረስ ድረስ ተናገረች ማለት ነው። ወስዳ እንግዲህ ከቤቱ አንድ ሜትር አርቃን የጣለችው እዚህ ጋ እንደምታዩት ቁማ የምታዩት ቤቷ ነው። ሸራው ትንሽ ይታያል አይደለ? ያው እንትኑ ማሳየት ስለማይፈለግ ነው። በጣም ያሳዝናል። ፍራሽ አለ በተኛበት እንቅልፉን በተኛበት ቦታ ላይ እንግዲህ መረጃው እንዲህ ነው። እንቅልፉ ማታ መጥቶ ደክሞት እንቅልፉን በተኛበት ሰዓት ላይ እሷ መጥረቢያዋን በመሳልና በማዘጋጀት አቅዳ እንቅልፍ እንደያዘው በማወቅ ትነሳና በተኛበት ቦታ አንገቱን በመጥረቢያው እንዳለችው ነው መረጃውን እየተናገረው ማለት ነው። በጣም ያሳዝናል። አቢ ተጨካክነናል በስማ ከዛም ደግሞ አውላን ያሳደረችው አስክሬኑ እስከ ሁለት ቀን ውሎ አድሯል ማለት ነው። ቤት ውስጥ የምታወጣበት መንገድ አታ ከዛም በኋላ ነው እንግዲህ ወስዳ ከአንድ መቶ ሜትር ከቤቷ አርቃ መንገድ ላይ እየጣለችው። በዛም ሰዎች አይተው ጥቆማ ሰጡ፣ ተያዘች ማለት ነው። ከዛም እውነቱን አሳየች ው የያዘችው መጥረቢያ በእጇ ይዛለች። እንዴት እንደሆነ ሁሉን ነገር እያሳየች ነው ና አምናለች። ምንድን ነው ችግርሽ? በምን ምክንያት ነው ሲባል በቃ ቅና አለው እና ሌላ የሚወዳት ሴት አለች፣ በሷ ምክንያት ነው። ስለምቀና ስላናደደኝ እንደዚህ ያደረግኩት። በጣም ያሳዝናል። ገና እኮ ወጣት ናት። አንድ ልጅ ነው የወለደችው። የአንድ ልጅ ሞትና እንቅልፍ አንድ ነው የሚባለው ይሄ ነው። አያችሁ አደለ? የሰው ልጅ ከተኛ በቁመ ያለው ሰው የፈልገውን ነገር ማድረግ ይችላል። የእውነት ራሳችን ጥለኑ ደክሞን እንቅልፋችን የምንተኛውና በዛን ሰዓት እንግዲህ አስቡ እንጂ መቼስ እቺ ሴቱ አሸንፎ አይደለም እሷ አስባበት ስለሆነ አንዴ ካለችው በቃ መነሳትም አይችልም። አሰቡት፣ እሷ አቅዳ ምኑን መምታት እንዳለባት ሁሉን ነገር። ያሳዝናል በጣም የእውነት እግዚአብሔር አምላክ እንደው ምን እንደሆነ እግዚአብሔር፣ እኛ ኢትዮጵያ ላይ ምን አይነት ጭካኔ ምን አይነት መንፈስ እንደገባበን እኔ አላውቅም። በአሁኑ ሰዓት በተለይ ባል ሚስቱን፣ ሚስት ባሏን እንግዲህ የገዛ ባሏን ቅናት ቢቀርስ ይሄ ቅናት የሚባለው ቅናት እኮ ክፉ ነገር ነው። ቅናት ህይወት ያጠፋል የሚባለው ይሄ ነው። አያችሁት አደለ? የቅናትን መጨረሻ እባካችሁ፣ የምትቀኑት ሰዎች ይቅርባችሁ። ቅናት የሚባለውን ነገር ከአእምሯችሁ ላይ ያውጡት። እንደዚህ አይነትን መንፈስ እግዚአብሔር ይገስጸው። ያሳዝናል በጣም ስለ እውነት ከባድ ነው። በአሁኑ ሰዓት ላይ በተለይ ኢትዮጵያ ውስጥ የምንሰማው ነገር ለጆሮ ራሱ ጭው የሚያደርግ ነገር እና የሚያሳዝን ነገር ነው። አስቡት፣ ሚስቱና እንግዲህ የሰው ልጅ ሚስቱን ካላየ ሚስቱን ካላመነ ሌላ ማንን ነው የሚያምነው እንዴ? ከሚስቱ ጋር አንድ ወንድ ሲተኛ ራቁቱን ልብሱን አውጥቶ ሁሉን ነገር አይደለ እንዴ? አምኗት፣ ወዷት፣ አፍቅሯት ያገባት ሚስቱ የልጆቹ እናት ናት እቺ ካልታመነች ማን ነው የሚታመነው? ሚስት ካልታመነች ባል ካልታመነ ማን ነው የሚታመነው? ይሄ ነገር ተደጋጋሚ ሆኗል። ይሄ ምንድን ነው? ያው ኢትዮጵያ ውስጥ የሕግ እንዝላልነት ስላለ ለዛም ነው እንደዚህ አይነት ነገሮች የሚደጋገመው። አሰቃቂ በሕጻናት ላይ በትላልቅ ሰዎች ላይ ይሄ በርስ በርስ የሚመጣው አሰቃቂና አሳፋሪ ስራችን የሕጉ እንዝላልነት ነው ብዬ ነው ማስበው። ምክንያቱም ሕጉ እንዝላል ስለሆነ ጥሩ ቅጣት ስለሌለ ነው የሚደጋገመው። ምንም አይደለም፣ አዲስ ነገር የለም። በቃ ትታሰራለ የመንግስት እንጀራ ትበላለ እንደውም ከዚህ ከኑሮ ውድነት ከዚህ ሁሉ ጭንቅ ከዚህ ከማትሞላ ዓለም መከራ ውጣ ውረድ እዛ ተኝቶ መቀለቡን ትመርጣለ ማለት ነው። ለዛም ይመስለኛል ሰዎች እንደዚህ ይህን አይነት ነገር እያደረጉ ያሉት ማለት ነው። እና በጣም ቅስም ይሰብራል፣ ያሳዝናል። የእውነት አሁን ያለንበት ቦታ በጣም ከባድ ነው። እግዚአብሔር አምላክ ልቦና ይስጠን ማለት እኔ እንጃ በዚህ ልክ ሰዎች እንዲህ መጨካከን፣ በገጠሩ ብትሄዱ በከተማው ብትሄዱ፣ እውነት ምንድን ነው? ምን አይነት መንፈስ ነው የገባብን? ምን አይነት ጭካኔ ነው? ከህጻናት እስከ አዋቂ ድረስ አሰቃቂ፣ ምን አለ? በቃ ካልተመቸሽ የምትቀኝ ከሆነ እሱ የሚያንትን የሚልብሽ ከሆነ ውጪ፣ ቤቱን ለቀሽ ጥለሽለት ውጪ። አንድ ልጅሽ ንብሰጅና አሳድጊ። በቃ ያግባ፣ የፈለገችውን የወደደውን። እንዴ ይሄ ነገር እንዴት ነው? ወደ ትውልድ እየሄደ ነው። እውነት ሀገራችን ላይ እንዴት ነው ግን ማቆሚያ ውስጥ መቼ ነው? እየበዛ እኮ ነው፣ እየተስፋፋ እኮ ነው። ሀይ የሚለን እኮ ሰው አጣን፣ መንግስት አጣን። ይሄ እርስ በርስ የሚመጣው ነገር በተለይ ደግሞ በቅርብ ሰው በልጅ በባል በእናት በሚስት በአባት የሚባለው ነገሮች ወጣት ወለጋ ላይ አይታችኋል። እናትና አባቱን ሚስቱ ጋር አለመግባባት ስለተፈጠረ ብቻ እናቱንና የቡና ይዞታ ስጡኝ አትስጡኝ በማለት ተጋጭተው ወለጋ ላይ ሁለቱንም እናቱንም አባቱንም በተኙበት በገጀራ ብሏቸው ሕይወታቸውን አጥፍቶ መጨረሻ ላይ ግን ተይዟል። አስቡት ወላጅ እናቱን እና አባቱን እናቱንም አባቱንም ሲጠየቅ ምንድን ነው? መጀመሪያ ሳገባ ቡና ሰጥተውኝ ነበረ፣ የቡና ቂጥ ማለት ነው የሚለቀመውን እሱን ሰጥተውኝ ነበረ። ከዛ በኋላ ላይ ከሚስቴ ጋር ሲጣሉ ጊዜ ከቤትም ከግቢም ውጡ ብለው አባረሩን። ቡናውንም አንሰጥም ሰርታችሁ ብሎ አሉን። እንግዲህ አስቡ፣ እንደዚህ አልሽኝ ከሚስቴ ጋር ተጣላች ብሎ እናትንም አባትንም አንድ ላይ ድፍት አድርጎ ንብረት ወርሶ መኖር አይቻልም። መጨረሻው ይኸው ይሄ ነው። እችም ደግሞ ጭራሽ በቅናት ሌላ ባል ማግባታችም እሱ ከሄደ ይህ ሄድ በቃ ልቡ ድረስ እንዲጠረብ፣ እናታችሁ እንዲህ አይነት ነገር አትወስኑ፣ እንዲህ አይነት ክፉ ስራ አትወስኑ። ወንዶችም ሴቶችም ይህ አሰቃቂ ነው፣ በሰማይም በምድርም። ና በቃ ካልተስማማችሁ መፋታት የሚባለው ነገር አለ። ምን አለ ትውት ታርገሽ ብትወጪ። አንድ ምስኪን ገበሬ ሲለፋ ሲታገል ውሎ አድሮ ደክሞ ትቤቴ ብሎ በተኛበት፣ ይሄ እኮ ጥርጣሬ ይሄ በውሽምዬ ምናምን የሚባለው ነገር እኮ እውነትም ውሸትም ላይሆን ይችላል። ምንድን ነው ሲባል ከጉሮ ቤት የሚወዳት ሴት አለ። በዛ በቀናት ተነስቼ ነው። ይሄ አሁን ምክንያት ነው። እውነት እንደው ዲያብሎ ሲያድርባችሁ እንጂ ይሄ ምክንያት ነው? ሰው ለመግደል ያጠፋል። ይሄ ምንም አይነት ቢሆን እኮ የሰው ህይወት እኮ በምንም ስለማይለወጥ፣ እባካችሁ እባካችሁ በህይወት አትወስኑ፣ አትግደሉም፣ አትገደሉ። በቃ ሁሉም ትዳርም ብትን ይበል፣ የራሱ ጉዳይ፣ ሁሉ ነገር ንብረትም፣ ውድም ይበል፣ እናንተ ብቻ ኑሩ፣ እናንተ አትቀደሙ፣ የእናንተ ህይወት ብቻ ትኖር። ሁላችንም ብዙም ተቀመጠን ትንሽም ተቀመጠን አብታሙም ደሃውም ሁሉም አንድ ነገር እውነት አለ። ምንድን ነው ያ እውነት? ሞት የሚባለው ነገር አለ፣ ግን በራሱ ሰዓት ነው የሚወስደን። እኛ ደግሞ በአሁኑ ሰዓት ያን ነገር ራሳችን እየሳብን እያሳጠር ነው ነው ያለን። እድሜያችን ምን ክል እንደተሰጠን አናቅም። ፈጣሪ የተፈጠራትን ነፍስ በራሱ ቀን ይውሰድ እንጂ እኛ ለምንድን ነው እንዲህ አይነት ነገር ምንውስ ነው? በንብረት ባልሆነ በቁሳቁስ በኮተት ተነስተን እንደዚህ የምንሆነው ለምንድን ነው? በጣም ነው የሚያሳዝነው። እውነት ፈጣሪ ልቦና አይስጣችሁ ለሁላችሁ፣ እግዚአብሔር ልቦና አይስጣችሁ። ሌላ ምንም ማለት ስለማንችል ፈጣሪ ልቦና አይስጣችሁ። ምክንያቱም የሰው ልጅ ልቦና ቢኖረው እንደዚህ ይህን ሁሉ ጥፋት አይሰራም ማለት ነው። እና በአሁኑ ሰዓት ላይ ልብ ሰው ልብ የለውም ማለት ይቻላል። በቃ አይምሮውን ስቷል፣ ጨክኗል በጥቅም ብቻ የኔ ካልሆነ ይሄ ሰው ህይወቱ ይጥፋ፣ እቺ ሴት የኔ ካልሆነች ህይወቷ ይጥፋ ተደጋገመ። ፍቅረኛ ባል ምናምን የሚባለው ነገር የቅርብ ዘመድ በጣም ተደጋገመ ኢትዮጵያ ላይ ብቻ። ልቦናችሁን ይመልስ ፈጣሪ። ህይወቱ እያለፈ ነው። አሁን እዚህ ጋር የምታያቸው ዘጠኝ ሰዎች በአንድ ላይ ነው ያለቁ። እዚህ ጋር ሰባቱ ነው የሚታዩት። ሰባቱ የጤና ማለባያ ሲሆኑ ሁለቱ ደግሞ አንድ ሹፌርን ጨምሮና አንድ ረዳት ጨምሮ ዘጠኝ ሰዎች እንግዲህ ህይወታቸው አልፏል ማለት ነው። በመኪና አደጋ በጣም ያሳዝናል። እውነት ወደ ዩኒቨርሲቲ የሄዱ የጤና ባለሙያዎች ናቸው ሰባቱም። ህይወት እንደዚህ ናት። ፈጣሪው እንደዚህ በድንገት በራሱ ሰዓት በፈቀደው እንደዚህ በቃ ይውስዳል ሚወስድ በቀን እያለ ሰው ሰውን ግን ህይወት ሲያጠፋ ደግሞ በጣም ያሳዝናል የእውነት። እነዚህ አሁን አያሳዝኑም? እንደወጡ ነው የቀሩት። በምስራቅ ሸዋ እንግዲህ ኦሮሚያ ዩኒቨርሲቲ እየሄዱ የጤና ባለሙያዎች እንግዲህ በመኪና ውስጥ ሰባቱ ነው። አንድ ሹፌር፣ አንድ ረዳት፣ ሰባቱ የጤና ባለሙያ በአንድ ላይ እየሄዱ ነው። መኪና ጋር ተጋጭተው እንክትክት ብለው ሁሉም ዘጠኙም ህይወታቸው ያለፈው በጣም በሚያሳዝን ሁኔታ። ያው እንደዚህ አይነት አደጋ እያለ እኛ እርስ በርስ ለአንዱ አንዱ እየሞረደ ስለት፣ ለአንዱ አንዱ ስለት እየሞረደ የሚጠብቅበት በጣም ነው ግን የሚያሳዝነው። አቤት ፈጣሪው ልቦና ስጠኝ የእውነት እግዜው መሐረነ ክርስቶስ እስኪ ሀሳብ አስተያየታችሁን ስጡ። ምን አይነት ጨካኝ፣ ምን አይነት አረመኔ ሴት ብትሆን ነው ገና በቅናት ተነስታ የሰው የባለን ህይወት ይህን ክል መቅጠፍ ብስማ